ለለፉት ሰባት ዓመታት ኢትዮጵያ ስተገበረው የቆየው የአረንጓዴ አሻራ ንቅናቄ በመንግሥትና በሕዝብ ቁርጠኝነት ከ47 ቢሊዮን በላይ ችግኞችን በመትከል ተምሳሌትነቷንም በገሃድ አሳይታለች። ኢትዮጵያ እንዲህ ያለው ንቅናቄ ስታስጀመር ለአየር ንብረት ለውጥ ችግር ተግባራዊ ምላሽ በመስጠት የተራቆቱ መሬቶችን አረንጓዴ ማልበስና በምግብ ራስን ለመቻል የሚደረጉ ሥራዎች እንዲደግፍም ታሳቢ ያደረገንም በሚሊዮኖች ተሳትፎ ሲተገበር የቆየው ይህ የኢትዮጵያ ተግባር የጀመረችው ውጥን ፍሬ አፍርቶ በዓለም አቀፍ ደረጃ እውቅናን አጎናጽፏታል። በዲፕሎማሲው ዓለምም ጉልበት ሆኗት ድል እንድትቀዳጅ መንገድ ጠራጊ ከሆኑት መካከል ተጠቃሽ ነው። ኢትዮጵያ በአረንጓዴ እሳቤ ለአየር ንብረት ለውጥ ለመከላከልና ለመቋቋም እየሰራቻቸው ያሉት ስራዎች ትልቅ ዲፕሎማሲያዊ ድል እያመጡ ነው። በመጀመሪያ የሚጠቀሰው እንግዲህ የክቡር ጠቅላይ ሚኒስትራችን አረንጓዴ አሻራ እንደምታውቁት ከሶስት ዓመት አካባቢ የሆነዋል አሁን ዓለም አቀፍ እውቅና የተቸረው አረንጓዴ አሻራ ነው። ይሄም እንግዲህ የዲፕሎማሲ ግን የኢትዮጵያን ተደማጭነት በእጅጉ የጨመረ ነው። የኢትዮጵያ አረንጓዴ አሻራ ንቅናቄ ከራሷ ባለፈ በጎረቤት ሀገራትም ከዛም ባህር ተሻግሮ እስከ ኢሲያ ድረስ አሻራዋን ለማሳረፍ የሄደችበት ርቀትም በጉሌ ይነሳል። በቅርቡ ኢትዮጵያውያን በፓኪስታን ተገኝተው ችግኝ በመትከል ልምዷን ያጋራችበት ተግባሯም ፓኪስታን ለአየር ንብረት ለውጥ ችግር የኢትዮጵያን ፈለግ ለመከተል ቁርጠኝነቷን ያሳየችበትም ነው። ከዓመት ዓመት ሳይቋረጥ በስኬት የታጀበው የቀጠለው ንቅናቄ ኢትዮጵያ በዓለም መድረክ በአየር ንብረት ለውጥ ለምትጫወተው የዲፕሎማሲ እንቅስቃሴ ለተሰሚነቷ ተጨማሪ አቅም ፈጥሮለታል። በቅርቡም በብራዚል የተካሄደው ኮፕ 30 የአየር ንብረት ለውጥ ጉባኤ ላይም ኢትዮጵያ የኮፕ 32 አዘጋጅ እንድትሆን ይፋ ሲደረግም የአረንጓዴ አሻራ ስራዋ እንደ አንድ ምክንያት ይጠቀሳል። ኢትዮጵያ በምዕራቡም ሆን በምስራቁ ዓለም የምትከተለው ገቢር ነበብ የውጭ ግንኙነት ፖሊሲዋ ከየትኛውም ማሰላለፍ ሳትወገን ማከናወኗም ብሔራዊ ጥቅሞቿን ለማስከበር በር ከፍቶላታል። ላብነትም የአረንጓዴ አሻራ የዲፕሎማሲ ስራዋ፣ የኮፕ 32 አዘጋጅነቷ ከሁሉም አህጉራት ያሉ ሀገራት ለኢትዮጵያ ድምፅ ከመስጠት አላገዳቸው። ይህም ገቢር ነበር የዲፕሎማሲ ስራዋ በገሃድ ውጤቱ የተገለጠበትም ማሳያ ነው። 48 ቢሊዮን በላይ ችግኞችን ከ30 ሚሊዮን ህዝብ በላይ አሳትፎ አካባቢን የደን ሀብትን በማሻሻል የተራቆተ መሬትን በማሻሻል ረገድ የዓለማችን የምድራችን ትልቁ የሪስቶሬሽን ፕሮግራም ነው። እንዲህ አይነት ጥረቶችን እያደረገች ያለች በመሆኗና ይሄን ሌላው ዓለም እየተገነዘበ እየተረዳ የመጣበት ሁኔታ ስለነበረ ኢትዮጵያ ይገባታል፣ ማዘጋጀት ትችላለች፣ አቅሟ አላት። በተጨባጭም የክላይሜት አክሽኖች ሀብ የሆነች አገር ናት የሚለው በብዙ ሰው ስሜት ውስጥ ያለ ነው። ኢትዮጵያን በአዲስ ገጽታ ለዓለም እንድትገለጥ ካስቻሏት ንቅናቄዎች ውስጥ በግብርናው ዘርፍ በስንዴ ልማት የታየውን ምርታዊ ለውጥ በጉል ይጠቀሳል። ኢትዮጵያ በየዓመቱ 1 ቢሊዮን ዶላር በማውጣት ስንዴን ከውጭ መሸመት የቅርብ ጊዜ ታሪኳ ነው። በተረጅነት ጭምር ስሟን በጥቁር ያጻፈው ያ ታሪኳን ለመቀየር የተገበረችው ንቅናቄም ከሀገር ውስጥ ፍጆታ ባለፈ ስንዴን ከሁለት ዓመት በፊት ለውጭ ገበያ በማቅረብ ትልሟን ማሳካት ችላለ። ከሰባት ዓመት በፊት በአመት 47 ሚሊዮን ኩንታል ስንዴን ስታመርት የነበረችው ኢትዮጵያ በ2017 ዓመተ ምህረት ወደ 280 ሚሊዮን ኩንታል ማሳደግ ችላለች። እስከ አንድ ቢሊዮን ዶላር በአማካይ ለስንዴ ብቻ ይወጣ ነበረ። በዚህ አራትና አምስት ዓመታት ይሄ ሁሉ ተገልብጦ አንድም ስንዴ ከውጭ ያናስመጣ። እንዲህ ያሉ ስራዎች የኢትዮጵያን ገጽታ ከመቀየራቸው ባለፈ በዓለም አቀፍ መድረክ እውቅና እንዲቸራት አድርገዋል። ጠቅላይ ሚኒስትር አብይ አህመድ ላሳዩት ራዕይ፣ አመራርና ቁርጠኝነት እንዲሁም በስንዴ ምርት ራስን ለመቻል በተከተሉት ፈጠራዊ መፍትሄም ከዓለም የምግብና እርሻ ድርጅት ፋኦ እውቅናና ሽልማት እስከማስገኘት የወሰደ የስኬት መንገዱ ነው። ኢትዮጵያ ከተመጽዋችነት ተላቃ የአፍሪካ የስንዴ የምርት ቁንጮ ስትሆንም ለተቀሩት አፍሪካ ሀገራትም ተነሳሽነት እንድትፈጠር አድርጓታል። የተባበሩት መንግስታት የዓለም ምግብ ጉባኤ እንድታስተናግድም እንዲህ ያሉ የግብርና ንቅናቄ ስራዎች አስተዋጽቸው የጎላ እንደነበርም ይነሳል። ከትንሽ ጀምሮ በሂደት በመላ ኢትዮጵያ የተደረሱት ንቅናቄዎች ከሀገር አልፈው በአለም አቀፍ መድረክ የኢትዮጵያን ስም በበጎ ያስጠሩ ናቸው። ኮሪደር አሸልሟል። ግሪን ሌጋሲ አሸልሟል። ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በአለም አቀፍ ደረጃ ሬኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ለምን በቀጣይነትና በውጤት ማረጋገጥ ስለቻል። ኢትዮጵያ የምትከተለው ገቢር ነበብ የዲፕሎማሲና የውጭ ግንኙነት ፖሊሲ ከየትኛውም ኃይል አሰላለፍ ያልወገነ ትብብርና በጋራ መልማትን ያስቀደመ ነው። ከምስራቁም ከምዕራቡ መሬቶች ከሚቀዱ ሀገራትና ተቋማት እየተገኙ ያሉ የገንዘብም ሆነ የአይነት ድጋፎች ሀገር በቀል የሆኑ አዳዲስ የመደመር መንግስት ተሳቢዎችና ንቅናቄዎችን ለማንበር በር ከፍቷል። እንዲህ ያለው የኢትዮጵያ አካሄድ በሀገር ውስጥ የምታከናወናቸው ዓለምን ያስማሙ ስኬቶች በዲፕሎማሲው መድረክ ሀገራት ዕውቅና እንዲሰጡ ያስገድዷቸው ናቸው። ገቢር ነበብ ወይም ተራማጅ የዲፕሎማሲ ስራዎቿም እየተጠናከረ መምጣት ብሔራዊ ጥቅሞቿን ለማስከበር ወሳኝ መንገድ ተደርጎም ይቆጠራል። ከዚህ ኢትዮጵያ ያላት ዲፕሎማሲያዊ ግንኙነት በተመለከተ ሌላ ጥንቅር አለ፣ ወደዛው እንዳልፋለን። ያለፉት ጥቂት አመታት የኢትዮጵያ አለም አቀፍ ዲፕሎማሲያዊ ግንኙነት የተጠናከረበትና እድገት እየታየበት ነው። ለዚህም ኢትዮጵያ እየተከተለችው ያለው የውጭ ግንኙነት ፖሊሲና ና ለኢኮኖሚያዊ እድገቱ የተወሰዱ እርምጃዎች እንደዚሁም የተገኙ ለውጦች እንደ ምክንያትነት ይጠቀሳሉ። አዎ ለኮፕ 32 ወይም ደግሞ ኮፕ 32 እንድታዘጋጅ ኢትዮጵያ መመረጧ ደግሞ በአለም አቀፍ ደረጃ ተቀባይነቷ እያደገ ለመምጣቱ ማሳያ እንደሆነ ይገለጻል። ባልደረባችን አስማረ ብርሃኑ ደግሞ በዚሁ ላይ ያዘጋጀው ጥንቅር አለ፣ እስኪ እሱን እንከታተል። ያለፉት ጥቂት ዓመታት የኢትዮጵያ ዓለም አቀፍ ዲፕሎማሲያዊ ግንኙነት እየተጠናከረበትና እድገት የታየበት ነው። ለዚህም ኢትዮጵያ እየተከተለች ያለው የውጭ ግንኙነት ፖሊሲና ለኢኮኖሚያዊ እድገቱ የተወሰዱ እርምጃዎችና የተገኙ ለውጦች ምክንያት ናቸው። የምግብ ሉዓላዊነትን ለማረጋገጥ የተሰሩ ስራዎች ኢትዮጵያ በዓለም አቀፍ መድረክ ያላትን ቅቡልነት ከፍ ካደረጉ ስራዎች ተጠቃሽ ነው። ኢትዮጵያ ለስንዴ ምርት የሰጠችው ትኩረት አንዱ ትልቅ ውጤት የተመዘገበበትና ዓለም አቀፍ አድናቆትን ያስገኘ ነው። ባለፈው ዓመት መገባደጃ ኢትዮጵያ ከጣሊያን መንግስት ጋር በመተባበር ሁለተኛውን የዓለም የምግብ ሥርዓት ጉባኤን እንድታስተናግድ ማስችሏታል። በጉባኤውም ከ4700 በላይ ተሳታፊዎች ተገኝተዋል። ከዋናው ጉባኤ በተጓዳኝ ደግሞ 31 የተለያዩ የጎንዮሽ ሁነቶች ተካሂደዋል። ይህ ሁለተኛው የዓለም የምግብ ሥርዓት ጉባኤ የኢትዮጵያን ዲፕሎማሲያዊ ግንኙነት ይበልጥ ያጠናከረና ዓለም አቀፍ ቅቡልነቷንም ያሳደገ ነው። ባለፈው ዓመት መገባደጃም ከጳጉሜ 3 እስከ 5 ኢትዮጵያ ያስተናገደችው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ትልቅ ዲፕሎማሲያዊ ድል የተመዘገበበት ነበር። በጉባኤው ከ20 ሺ እስከ 25 ሺ ሰዎች ተሳትፈውበታል። የ45 የአፍሪካ ሀገራትና የሌሎች ሀገራት መሪዎች፣ ዓለም አቀፍ ድርጅቶች፣ ዲፕሎማቶች፣ አምባሳደሮች፣ በዘርፉ የተሰማሩ ግብረሰናይ ድርጅቶች፣ ሲቪል ማኅበራትና ሌሎችም ባለድርሻ አካላች ተገኝተውበታል። ከጉባኤው በተጓዳኝ ኢትዮጵያ የሁለትዮሽና የባለብዙ ወገን ግንኙነቷን አጠናክራባታለች። ይህ አህጉራዊ ጉባኤ ለኢትዮጵያ ዲፕሎማሲያዊ ግንኙነት መጠናከር አንዱ ማሳያ ነው። ሌላው ኢትዮጵያ የአየር ንብረት መዛባትን ለመከላከል በአረንጓዴ አሻራ የሰራችው ስራ ትልቅ ዲፕሎማሲያዊ ድል የተመዘገበበት ነው። ባለፉት ሰባት ዓመታት ከ47 ቢሊዮን በላይ ችግኞች በአረንጓዴ አሻራ መርሃ ግብር ተተክለዋል። ይህም ተመናምኖ 17 ነጥብ 2 በመቶ የነበረውን የሀገሪቱን የደን ሽፋን መጠን ወደ 236 በመቶ አሳድጎታል። እናም ይህ የአረንጓዴ አሻራ ተሞክሮ ከጎረቤት ሀገራት አልፎ በሌሎች ሀገራትም ተሞክሮ ሆኖ እየተሰራበት ይገኛል። ኢትዮጵያ በአካባቢ ጥበቃ እየሰራች ባለችው ጠንካራ ስርዓት ምክንያትም የዓለም ሀገራት አምነውበት የኮፕ 32 ጉባኤን እንድታስተናግድ መርጧታል። ይህን ጉባኤ ማስተናገዷ አሁንም ይበልጥ የዲፕሎማሲያዊ ግንኙነቷን የሚያሳድግ ይሆናል። በታላቁ ህዳሴ ግድብ ግንባታ ኢትዮጵያ ከጎረቤት ሀገራት ጋር በጋራ ለመበልጸግ ያላት አቋምም ዲፕሎማሲያዊ ድል እየተገኘበት ነው። ኢትዮጵያ ቀጠናዊ የጋራ ተጠቃሚነትን ለማረጋገጥ ከህዳሴ ግድቧ ለጎረቤት ሀገራት ኃይል እያቀረበች መሆኗ ዲፕሎማሲያዊ ግንኙነትን ያጠናከረ ነው። ኢትዮጵያውያን በዓላማ ጽናትና በአንድነት የታላቁ ህዳሴ ግድብን ማጠናቀቃቸው ለኢኮኖሚያዊ እድገት ያላቸውን ቁርጠኝነት እያሳዩበት የዓለም ሀገራትም ያደነቁት ነው። የታላቁ ህዳሴ ግድብ ግንባታ መጠናቀቅን አስመልክቶ የተለያዩ ሀገራት መሪዎች ለኢትዮጵያ አድናቆታቸውን ቸረዋል። የኢትዮጵያን ዲፕሎማሲያዊ ግንኙነትም ይህ አጠናክሮታል። እዚህ የሚመነጨው ኤሌክትሪክ ኃይል ኢትዮጵያውያንን ብቻ ተጠቃሚ የሚያደርግ አይደለም። በታችኛው የተፋሰሱ ክፍል የሚገኙ ሀገራትን ጨምሮ ሌሎችን ሀገራትም ተጠቃሚ ያደርጋል። ፓን አፍሪካዊ አንድምታ ያለው ቀጠናዊ ፕሮጀክት ነው ማለት ይቻላል። መላው አፍሪካዊ ሊኮራበት ይገባል። ዝቅተኛ ገቢ ካላቸው አንስቶ ሀብታም እስከሚባሉት ድረስ ሁሉም ኢትዮጵያውያን ያዋጡበት ፕሮጀክት ነው። ከሌሎች ሀገራት ገንዘብ አልተቀበሉም። ይልቁንም ለኢትዮጵያ ፕሮጀክት ከኢትዮጵያውያን የተገኘ ነው። ይህ መላ አፍሪካውያንን የሚያኮራ ፕሮጀክት ነው። ይህ አፍሪካዊ ፕሮጀክት በመሆኑ ኩራት ይሰማኛል። ፓን አፍሪካዊነትን የምታቀነቅን ከሆነ በየትኛውም የአጉሪቱ ክፍል የሚሰራ ልማት ያስደስትሃል ምክንያቱም አፍሪካ እንድታደግ እንፈልጋለን። በአዲስ አበባ ከተማና በክልል ከተሞች እየተሰራ ያለው የኮሪደር ልማትም የኢትዮጵያን ገጽታ የገነባ ነው። የሀገራት መሪዎችና ዲፕሎማቶችም የኢትዮጵያን የኮሪደር ልማትና የወንዝ ዳርቻ ልማት አድንቀዋል። ከሰሞኑ ለአፍሪካ ሚዲያ ዋርድ ኢትዮጵያ የተገኙ እንግዶችም በኢትዮጵያ እየታየ ያለውን ሁለንተናዊ ለውጥ አድንቀዋል። ኢትዮጵያ ባለፉት ዓመታት በውጭ ግንኙነት ፖሊሲ ላይና ለኢኮኖሚያዊ እድገት በሰራቻቸው ስራዎች በዓለም አቀፍ ደረጃ ያላት ተቀባይነትና ዲፕሎማሲያዊ ግንኙነቷ ከፍ ሊል ችሏል። ዘገባዎቹን ተከታትለን ተመልሰናል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎች ሊያደርሱን ደግሞ እንግዶቻችን እዚህ ስቱዲዮና እንደዚሁም ደግሞ ከሀዋሳ ዩኒቨርሲቲ ደግሞ የምርምርና ትብብር ምክትል ፕሬዝዳንትና የፖሊሲና ልማት ጥናት ተመራማሪ ዶክተር ታፈሰ ማቴዎስ አሉ። እዚህ ስቱዲዮ ቀደም ብዬ እንደገለጽኩላችሁ ደግሞ አቶ ሰለሞን አሻግሬ የዓለም አቀፍ ዲያስፖራ ፎረም ምክትል ፕሬዝዳንት ናቸው። በቅድሚያ ለጊዜያችሁም ለሀሳባችሁም እናመሰግናለን። እኛም እናመሰግናለን። እናመሰግናለን ወታችሁም ስለተገኛችሁ። አቶ ሰለሞን ከእርሶ እንጀምረና እንግዲህ ኢትዮጵያ በምታከናውናቸው የተለያዩ ስራዎች አረንጓዴ አሻራ ማንሳት እንችላለን። ሌሎችም የህዳሴ ግድብ ማንሳት እንችላለን። እነኚህ ስራዎች በአለም አቀፍ ደረጃ ተቀባይነታችን ከፍ እንዲል ሀገራት፣ ተቋማት ከኢትዮጵያ ጋር አብረን መስራት አለብን የሚለውን ጉዳይ እንዲያጠናክሩበት፣ እንዲገፉበት ያደረገ ነው እና ተቀባይነትም ጭምር እያገኘች ስለመሆኑ በጣም ከፍ እያለም ስለመምጣቱ ማየት ይቻላል። ይህ ለኢትዮጵያ ምን ትርጉም አለው? ከእሱን ጀምር። አመሰግናለሁ። በመጀመሪያ ከሰጭነት ወደ ተቀባይነት ከተቀባይነት ወደ ሰጭነት የሚለውን ነው የማየው። ምክንያቱም ድሀ ስንሆን ተሰሚነት የለንም። ዋናው ኢትዮጵያ ዛሬ የጀመረችው ጉዞ ከድህነት አልፈን ወደ ተሰሚነት እየደረስን ነው። ስለዚህ ኢትዮጵያ ዛሬ የሚሰራው ልማት እኔ አሜዚ በጣም የሚገርመኝ ነው። በጣም በአጭር ጊዜ በጣም በተስተካከለ ጊዜ እየተሰራ እያደገን ያለ ነው። እኛ ደግሞ ዲያስፖራዎች እዚህ ላይ አስተዋጽኦ ማድረግ ያለብን ነገሮች አሉ። ከተስተካከለ አገር ከለማ በኋላ መተን አገሬን ማለት ይከብዳል። እኔ ምን ሰራው፣ ዲያስፖራው ምን ሰራ የሚለውን ማየት ስላለብን ኢትዮጵያ ያለችበት ጉዞ ባለም ደረጃ ተቀባይነት ሳይሆን ተጽዕኖ ፈጣሪ እስከ መሆን ደረጃ እየደረሰች ነው ያለችው። ይሄ በጣም ለእኔ ለራሴ በጣም ነው የሚገርመኝ። እንመለሳለን እና አቶ ሰለሞን ወደ ሀዋሳ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዚዳንትና የፖሊሲ ልማት ጥናት ተመራማሪ ናቸው ዶክተር ታፈሰ ማቴዎስ። እንደው ኢትዮጵያ የምትከተለው የዲፕሎማሲያዊ መንገድ ምን ያህል በተለይ ብሔራዊ ጥቅሟን ለማስጠበቅ የጋራ ተጠቃሚነትንም እንደዚሁ ለማረጋገጥ ያስችላታል ብለው ያስባሉ? መልካም፣ አመሰግናለሁኝ ብሔራዊ ጥቅም የሚለውን አጠራርጌ ለማንሳት ብሔራዊ ጥቅም ማለት ሕዝቦች እና ሀገራት ለድርድር የማያቀርቡት ለዛ ሀገርና ሕዝብ መሰረታዊ የሆነ ጉዳይ ሲሆን ሶስት ዋና ዋና ጉዳዮችን ያካትታል። አንደኛው ሰላም እና ጸጥታ ነው። ሁለተኛው የኢኮኖሚ እድገት ነው። ሶስተኛው የሀገር ገጽታ ነው። እና እነዚህን ሶስቱን ነገሮች ለማሳካት ባለፉት ሰባት ስምንት ዓመታት ኢትዮጵያ ሰፊ ስራዎችን ስሰራ ቆይታለች። እንደው ለአብነት የተወሰኑትን ለማንሳት ከሰላምና ጸጥታ አንጻር የቀጠናውን ጸጥታና ሰላም ለማስጠበቅ በደቡብ ሱዳን እንደዚሁም በሶማሊያ ጸጥታ ለማስከበር ሰፊ ጥረቶች ሲደረጉ ነው የከረመው። በኢኮኖሚ አንጻር ስናይ ኢኮኖሚ ላይ በተለይ የእዳ ጫና ያለባቸው ሀገራት የእኛን ሀገር ጨምሮ የእዳ ሽግሽግ እንዲደረግ ሰፊ የዲፕሎማሲ ስራ ተሰርቶ ውጤት የተገኘበት ነው። ይህን ማንሳት እንችላለን። በሶስተኛ ደረጃ ማንሳት የምንችለው በዚህ በኢ ተገማች እንደዚሁም በጣም ፈታኝ በሆነ ሁኔታ ላይ ኢትዮጵያ ሚዛኗን ጠብቃ ከዓለም ለሀያላን ሀገራት ጋር ያላትን ግንኙነት በጣም አጠናክራ የቀጠለችበት ጊዜ ነው ብለን ማንሳት እንችላለን። ከዚህ አንጻር ከቻይና፣ ከራሽያ፣ ከአሜሪካ፣ ከሌሎች ሀገራት ጋር ያሉትን የግንኙነቶችን ስናይ ኢትዮጵያ ሚዛኗን ሳትስት በአግባቡ እየሄደች እንዳለች ማንሳት እንችላለን። የብሪክስ አባላትን የተቀላቀለችበትንም መንገድ ስናይ ይሄም ትልቅ የዲፕሎማሲ ድል ተደርጎ ሊወሰድ ይችላል። ብሪክስ እንግዲህ ከዓለም ሕዝብ ግማሽ በላይ የሚሆነውን የያዘ በርካታ ድሎችን ይዞ የመጣ እድል ነው እና እዚህ ውስጥ ሶስት ከአፍሪካ የዚህ ተቋም አባል ከሆኑ ሀገራት መካከል ኢትዮጵያ አንዷ ሆና የገባችበትን ማየት እንችላለን። ኢትዮጵያ የአፍሪካ ህብረት መስራች ሀገር እንደመሆኗ የአፍሪካን ድምፅ ለዓለም ከማሰማት አንጻር እንደዚሁም በተባበሩት መንግስታት የአፍሪካን ድምፅ ለማሰማት አፍሪካ በጸጥታው ምክር ቤት ቋሚ አባል እንዲኖራት ከማድረግ አንጻር የተሰሩ ስራዎች እጅግ በጣም የሚደነቁ የኢትዮጵያን የዲፕሎማሲ ስኬት በግልጽ የሚያሳዩ ናቸውና እና እነዚህ ነገሮች ሲደመሩ የኢትዮጵያን ብሔራዊ ጥቅም ከፍ ከማድረግ አንጻር ሚናቸው በጣም ላቅ ያለ ነው ብለን መውሰድ እንችላለን። በጣም ጥሩ። አቶ ሰለሞን ወደ እርስዎ እንመለስና እንግዲህ ኢትዮጵያ እያከናወነቻቸው ያለችው ግዙፍ ስራዎች ለተቀባይነቷ በዓለም አቀፍ የዲፕሎማሲ አውድ ውስጥ ተፈላጊና ተመራጭ እንድትሆን እያደረጋት እንደሆነ እያነሳን ቆይተናል። በውጭ ግንኙነት ፖሊሲ ብሔራዊ ጥቅምን ለማስጠበቅ ደግሞ ምን ያህል እነዚህ ስራዎችና በአጠቃላይ ያላት ተቀባይነት ጉልበት ሆኗት እየቀጠለ ነው ወደፊትስ ደግሞ እናንተ እንግዲህ በተለይ ዲያስፖራ አካባቢ በደንብ የምትንቀሳቀሱ ሰዎች ይሄንን ምንድን ነው የሚባለው፣ በተለያየ መንገድ ለመረዳት እድሉን ይፈጠርላቸዋል ብለን እናስባለን። የኢትዮጵያ ስም ከፍ ሲል፣ ሀገራት ጋር ተቋማት ጋር ያላት ግንኙነት ከፍ ሲል፣ ወደ እናንተም ጭምር ይመጣል። ያንን በደንብ ለመመልከት እድል ይሰጣቸዋል ብዬ አስባለሁ። እና እሱን አያይዘው በደንብ ቢነግሩን በጣም ደስ ይለናል። እሺ፣ አመሰግናለሁ በመጀመሪያ የኛ በውጭ ሀገር ያሉት ዲፕሎማቶች ወይም ሚስዮኖች በአጭር ጊዜ ስልጠና እዚህ ውስጥ ኢትዮጵያ ውስጥ ተሰጥቷቸው ከተመለሱ በኋላ ትልቅ ስራ እየሰሩ ነው፣ ኢትዮጵያን በማስተዋወቅ ኢትዮጵያ ስትተዋወቅ በከባድ ሁኔታ ባህላችን፣ ካልቸራችን ብዙውን ነገሮችን እዚህ ያለውንም ዲያስፖራ በማስተባበር ውጭ ያሉ ሚስዮኖች በጣም እየሰሩ ነው ያሉት። በጣም ከሚገባው በጣም አሜዚ የሚሆን ስራዎች እየሰሩ ነው ያለው። እኛ ዲያስፖራዎች ደግሞ የሚጠበቅብን ብዙ ነገሮች አሉ። ስለዚህ አንዱ መንግስት የተማረው ዲያስፖራ አለም ላይ የሚኖረው ዲያስፖራ አቅርቦ የተቀለጸው ፖሊሲ ኢትዮጵያ ውስጥ ያለውን ፖሊሲ ማገዝ አለበት። ይሄ መንግስት መዝጋት የለበትም። ምክንያቱም ዲያስፖራ አስፈላጊ ነው ለሀገር ጠቃሚ፣ እውቀቱ አለ፣ ገንዘቡ አለ። ስለዚህ ከፖለቲካ ነጻ ሆኖ እነዚህ ሰዎች መስራት ከፈለጉ ሀገራቸውን ማገዝ ከፈለጉ ምንም መንግስት የሚከለክለው ነገር የለም፣ ማገዝ ይችላል። ስለዚህ ይሄ ክፍት መሆን አለበት ለዲያስፖራው። ዲያስፖራ ሁኑም ለሀገሩ ቆራጥ ነው ለመስራት፣ አገር ውስጥ ገብቶ ለማገልገል ቆራጥ ነው። በህክምና በተለያዩ ዘርፎች እስከ ናሳ አሉ፣ የፖለቲካ አማካሪዎች አሉ። አሜሪካ ውስጥ ብዙ የተማሩ ዲያስፖራ ወደ ሀገር እንዲመጣ ይሄ ነው አንድ የሆነች ኮሪደር መከፈት አለበት። ኢትዮጵያ ውስጥ እየሰራ ነው። በጣም ብዙ ባለስልጣኖች አግኝቻ አነጋገር ያለው አውራ ጎዳና ውስጥ ለምሳሌ ምክትል ስራ አስኪያጁን አግኝቻቸው ባለፈው ሲነግሩኝ በጣም ሀገር ላይ እየተሰራ ያለው አሜዚን የሆነው ነገር ዲያስፖራው ማገዝ አለበት። በውጭ ሀገርም ቢሆን ዲያስፖራዎች ማስተዋወቅ አለበት። ምክንያቱም አዎ ዲያስፖራው ምን ይጠበቅበታል የሚለውን ስለምንመጣበት ብዬ ነው። እየተከናወኑ ያሉ ስራዎች ግን በውጭ ግንኙነት ውስጥ ብሔራዊ ጥቅማችን ለማስጠበቅ ምን ያክል እያገዘን ነው? አሁን ምንድን ነው እኛ የምናገዘው ሁሉ ትልቁ ዲያስፖራው ማገዝ ያለበት ሀገሩ ማስተዋወቅ አገሩን በተለያየ ነገር ማስተዋወቅ አለበት። ምክንያቱም ኢትዮጵያ ትልቅ አገር ናት። ኢትዮጵያ ካልቸር ያላት አገር ናት። ኢትዮጵያ አሁን ያለችበት የብልጽግና መንገድ መቀጸል አለበት። ኢትዮጵያ እየለማች ነው ያለችው። ይህንን እኛን የምናስተዋወቀው ዲያስፖራው፣ ምክንያቱም ዲያስፖራው መጥቶ እዚያ አገር ውስጥ የሚያየው ነገር ነገ ለተተኪ ትውልድ የሚሰራ ስራዎች እየተሰሩ ነው። እኛ ብናልፍም አገራችን ጥሩ ሀገር፣ የምትከበር ሀገር የምትሆነውን እኛው እያስተዋወቅ ያለ ነው ስለዚህ እኛ ከኤምባሲዎቻችን ጋር በመተባበር ጥሩ ስራ እየሰራ ነው ያለ ነው መልካም ነው ዶክተር ወደ እርሶ ልምጣና እንግዲህ ቀደም ሲል እኛም በመግቢያችን እያነሳ ነው ነበረ በሀገር ውስጥ እየተሰሩ ያሉ ስራዎች አሉ ለምሳሌ የአረንጓዴ አሻራንም እያነሳን ነበር እና ኢትዮጵያ አለም አቀፍ ተቀባይነቷን ከፍ ከማድረግ አንጻር ያለው ድርሻ እንዴት ይታያል የሚለውን እስኪ ደግሞ ይግለጹልን መልካም እኔ ይሄኛውን ጉዳይ ማንሳት ይፈልገው ከ ፍልስፍናው አንጻር ነው የመደመር ፍልስፍናው ለኢትዮጵያ ትናንት የነበራትን ታሪክ፣ ዛሬ ያለውን ተጨባጭ ሁኔታ፣ ነገ ሀገሪቷ የምትደርስበትን ታሳቢ ያደረገ ፍልስፍና ነው ብለን መውሰድ እንችላለን። ከዚህ አንጻር የተሰሩ ነገሮችን አንድ ሁለት ብሎ ማየቱ ተገቢ ነው ብዬ ወስዳለሁ። መጀመሪያ ማንሳት ይፈልገው የታላቁ የህዳሴ ግድብን ነው። ታላቁ የኢትዮጵያ ህዳሴ ግድብ ለእኔ መደመር በተግባር ያሳየ ፕሮጀክት ነው ብዬ መውሰድ እችላለሁ። ይሄ ፕሮጀክት ጽንሰ ሐሳቡ በጣም የቆየ ከዛ በፊት የተጀመረ አሁን የተጠናቀቀ በአፍሪካ ትልቁ ፕሮጀክት በዓለም ደረጃ ደግሞ ስናይ ከትላልቅ ፕሮጀክቶች መካከል አንዱ አርገን የምንወስደው ኢትዮጵያውያን በራሳቸው አቅም የውጭ ጫና ተቋቁመው ያሳኩት ትልቅ ፕሮጀክት ነው። ይሄ የኢትዮጵያ ገጽታ በዓለም አቀፍ ደረጃ ላይ ከፍ ብሎ እንዲታይ ትልቅ አስተዋጽኦ አድርጓል ብለን መውሰድ እንችላለን። ሁለተኛው የአረንጓዴ አሻራ ጉዳይ ነው። እንደሚታወቀው የኢትዮጵያ ደን ሽፋን ከነበረበት በጣም አሽቆልቁሎ ወደ 3 ፐርሰንት ደርሶ ነበር እና ይሄ የደን ሽፋን አሁን 23 ነጥብ 6 አካባቢ ደርሷል። ይሄ ስራ የመጣው ባለፉት አመታት የተከናወኑ የአረንጓዴ አሻራ ስራዎች ከ40 ቢሊዮን በላይ ችግኞች የተተከሉበት ይሄም እንደ ሀገር ብቻ ሳይሆን በአፍሪካ ደረጃ ትልቁ የአረንጓዴ አሻራ ስራ መሆኑን ማረጋገጥ እንችላለን እና ከዚህ መነሻ ኢትዮጵያ ይሄ ስራ እውቅና አግኝቶ እንደምናውቀው ሁለተኛዋን የአፍሪካ የክላይሜት ሳሚት አዘጋጅታለች። ሰላሳ ሁለተኛዋን የዓለም አቀፍ የአየር ንብረት ለውጥ ኮንፈረንስ ከሁለት ዓመት በኋላ ታዘጋጃለች እና እነዚህ ስራዎች ሲደመሩ የሚያሳዩት ኢትዮጵያ በዘርፉ የራሷን ብሔራዊ ጥቅም ብቻ ለማስጠበቅ ሳይሆን የአፍሪካን፣ የዓለምን ችግር ለመፍታት የሄደችበትን ርቀት ነው። በሶስተኛ ደረጃ ማየት የምንችለው በምግብ ራስን ለመቻል እየተሰሩ ያሉ ስራዎችን ነው። ቅድም እንደጠቀሳችሁት የኢትዮጵያን ገጽታ ትክክል ባልሆነ መልኩ ያሳየው ኢትዮጵያ በረሃብ በልመና የምትታወቅበትን ታሪክ የሻረው የስንዴ ልማት እንደዚሁ ዓለም አቀፍ እውቅና ያገኘ ኢትዮጵያ ለመጀመሪያ ጊዜ ከውጭ የምታስገባውን የስንዴ ምርት ያስቀረ ትልቅ ለሌሎች የአፍሪካ ሀገራት ምሳሌ የሆነ ሀገራችንም እውቅና ከፋኦ ያገኘችበት ሌላው ትልቅ የሀገር ገጽታ ያሻሻለ ጉዳይ ነው። በሶስተኛ ደረጃ ማንሳት የፈልገው የስልጡን ከተሞች ልማት ወይም ስማርት ሲቲ ዴቨሎፕመንት የሚባለው በአዲስ አበባ እና በሌሎች ከተሞች ተግባራዊ እየተደረገ ያለው ስራ ከኮሪደር ልማት በላይ ነው። ከወንዝ ዳርቻ ልማት በላይ ነው። በዚህ ስራ አሁንም ኢትዮጵያ ቤስት አፍሪካን ሲቲ ተብላ አዲስ አበባ ተሸልማለች እና ሁላችንም እንደምናውቀው ለአውሮፓ ብራስልስ እንደሚባለው ለአፍሪካ አዲስ አበባ ናት የዲፕሎማሲ ማዕከል። ግን ይሄ ከተማ ለአፍሪካ ሕብረት መቀመጫነት የሚመጥን ቁመና አልነበረውም እና ወደ ሌላ ቦታ ይሄድ የሚል ሰፊ እንቅስቃሴ እንደነበር ሁላችንም እናውቃለን። ይሄን የሻረ አዲስ አበባን ተሸላሚ ያደረገ በበርካታ የክልል ከተሞች ላይ እየተሰራ ያለ ሰፊ የስልጡን ከተሞች ልማት ስራ በስፋት እየተሰራ ያለ እውቅና የተቸረው ጉዳይ ነው። ስለዚህ እነዚህን ነገሮች ደምረን ስናይ እንደ ሀገር እየሄድን ያለነው መንገድ፣ የኢትዮጵያን ጥቅም ለማስጠበቅ እየተሰራ ያለው ስራ እጅግ በጣም ውጤታማ የኢትዮጵያን ገጽታ ያሻሻለ መሆኑን መረዳት እንችላለን። እናመሰግናለን አቶ ሰለሞን አሻግሬ የዓለም አቀፍ ዲያስፖራ ፎረም ምክትል ፕሬዚደንት እንዲሁም የሀዋሳ ዩኒቨርሲቲ ምርምርና ትብብር ምክትል ፕሬዚደንት እንዲሁም የፖሊሲ ልማትና ጥናት ተመራማሪ ዶክተር ታፈሰ ማቴዎስ ከሀዋሳ ሁለታችሁም በማላ ተገኝታችሁ ይህን የመሰለ ማብራሪያ ስለሰጣችሁን ከልብ